የአዛን ጥሪ ከጥሮች ሁሉ ከድምጾች ሁሉ የሚያምረው ጥሪ እንደ አዛን ምን አለ ሐያ አለ ሶላ ሐያ አለል ፈላሱ ወንድሜ። ኢና ሊላሂ ወኢና ኢላይሂ ራጂዑን እጅግ የሚያሳዝን ዜና ከጋዛ እየተሰማ ይገኛል። ወላሂ በጣም ነው የሚያሳዝነው። የአላህ ስራ ግን በጣም ነው የሚገርም። ይህ ወጣት እስራኤል በተለያዩ አጋጣሚዎች በርካታ የግድያ ሙከራዎችን አድርጋበታለች። ኤርሊንግ ሃላንድ ትላንትና ምንድን ያደረገ? ሁለት ፔናልቲ መጀመሪያ ላይ ሳተና፣ ከዛ በኋላ አትሪክ ሰራ። ኖርዌይና ቶሌት ባደረጉት የትላንትናው ምሽት ጫወታ ላይ ነው። ይህ ቪዲዮ ይህ ጋዜጠኛ ከመገደሉ ከጥቂት ደቂቃዎች በፊት የተቀረጸ ቪዲዮ ነው። ይህ ጋዜጠኛው ሳሊህ አልጃዕፈራዊ በስተመጨረሻ ምኞቱ ተሳካለት። ነገ ከወንድሞቹ ጋር ከነ አነሳ ሸሪፍ ጋር ሊገናኝ ነው። የዓለም ሚዲያዎች በጣም የሚተማመኑበት ብርቱና ጀግና ጋዜጠኛ ነበር። ንጹሐኖቹ

ወደ ዛር ቪዲዮችን ስናልፍ እንግዲህ ውስታ ስለ በላጩ ጥሪ ያስታውሳል። ቪዲዮ እንመልከት። የአዛን ጥሪ ከጥሮች ሁሉ ከድምፆች ሁሉ የሚያምረው ጥሪ እንደ አዛን ምን አለ? ሐያ አለሶላ ሐያ አለልፈላሲ ወንድሜ የቱን ጥሪ ያስቀድምክ? የኳሱን ወይስ የአዛኑ የአላህን ጥሪ ወይስ የሸጣንን ጥሪ? አዛን ደስታን ያመጣል ሸጣንን ያባርራል። አዛን ስትወለድ የሚባልልህ አዛን ነው አዛን

ቪዲዮ እንዳያችሁት እንግዲህ ይህ የአዛን ጥሪ እንግዲህ ወደ ኸይር ስራ ወይም ደግሞ ወደ አላህ እንድንቀርብ የሚያደርገን ትልቁ ጥሪ ነው። ይሄንን ጥሪ ስንሰማው ሁላችንም ወደ መስጂድ ገብተን ሰላታችንን በጀማ መስገድ አለብን። ለ ወደ ቀጣይ ቪዲዮአችን እናልፋለን። ቀጣይ ቪዲዮአችን የሚሆነው እንግዲህ ጀግና ወንድማችን ወደ አኺራ ሄደ ይለናል። እስኪ ቪዲዮን እንመልከት። ኢና ሊላሂ ወኢና ኢላይሂ ራጂኡን። እጅግ የሚያሳዝን ዜና ከጋዛ እየተሰማ ይገኛል። ለሁለት ዓመት ያክል የወራሪዋ እስራኤልን ጭቆና የጋዛውያንን በደን ለዓለም ሲያስተጋባ የነበረው ሞቱን ሳይፈራ ሁሉም ቦታ ላይ በመገኘት ለዓለም ሲዘግብ የነበረው የጋዛውያን ድምፅ እጅግ የሚያሳዝን ነገር ደርሶበታል። ጋዜጠኛ ሳልህ ጋዛ ላይ እስራኤል ባሰማረቻቸው ወንበዴዎች በዚህ ሰዓት ተገድሏል። ከትላንት በስቲያ የተኩስ አቁም ስምምነቱ በመፈረሙ እጅግ ተደስቶ ተክቢራ እያለ ቪዲዮ ለቆም ነበረ። ደስታውንም በተለያዩ ሚዲያዎች ላይ እየቀረበ እየገለጸ ነበረ። አሁን ግን እሱም ሸሂድ ሆኗል። አላህ እንዲያዝንለት፣ ሁላችሁም ዱዓ አድርጉለት በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አላህ ይዘንለት፣ ዱዓ እንዲደረግለት ዘንድ ቪዲዮ እንዳያችሁት። እንግዲህ ይህ የምንወደው ድንቁ እንቁ ወንድማችን እንግዲህ ወደ አኼራ ሄዷልናል። እንግዲህ አላህ ይቀበለው። በተለያየ ጊዜ የተለያየ ቦታ ለጋዛዎች ድምፅ ሲሆን ነበረ። እንግዲህ አላህ ከሻሂዶች ይቀላቅለው፣ እንዲሁም ሁሉን ነገር አሰምሮለት ሁሉን ነገር አገራርቶለት ጀነት ለፍርዶስ ነው። ፍቃሪያን ዱዓ እናደርጋለን። እንግዲህ ዛሬ ጉዳችንን በሱራለም እናጠነጠነው። እንግዲህ ስለዚህ ጋዜጠኛ ትንሽ ታሪክ እስኪል ጋብዛችሁ። ጋዜጠኛው ሳሊህ አልጃፈራዊ በስተመጨረሻ ምኞቱ ተሳካለት። ነገ ከወንድሞቹ ጋር ከነ አነስ ሸሪፍ ጋር ሊገናኝ ነው። የዓለም ሚዲያዎች በጣም የሚተማመኑበት ብርቱና ጀግና ጋዜጠኛ ነበር። ንጹሐኖቹ ድምጻቸውን እንዳይታፈን ሌት ከቀን ያለምንም ፍርሃት ያለምንም ተስፋ መቁረጥ ሲለፋ ነበር። ጋዛ የሸሂዶች ምድር፣ እኛ መኖር ከምንወደው በላይ እነሱ ሸሄድነትን አብልጠው ይወዳሉ። ጋዜጠኛ ሳላል ጃዕፈሪ በአቡ ሸባብ በሚመራውና ከእስራኤል ጋር ሲተባበር በነበረው ኃይል ጋዛ ውስጥ ገደሉት። አቡ ሸባብ የዳግሙች ጎሳ መሪ ሲሆን እነዚህ ጎሳዎች የእስራኤል ተላላኪ ነበሩ። አቡ ሸባብ በጋዛ ራሱን ኢስላሚክ ስቴት በሚለው የዳሽን ተወካይ ሲሆን ሐማስን በመታገል ይታወቃል። እናም ከእስራኤል ጋር በመሆን በጋዛው ያለ ከፍተኛ በደል ሲፈጽሙ በነበሩት በነዚህ ወንበዴዎች ላይ ሐማስ እርምጃ መውሰድ የጀመረ ሲሆን በርካቶችን መደምሰሱ ይታወቃል። በትላንትናው ነው ዕለት ብቻ 23 አባላቱን የተገደሉበት ይህ ቡድንም ለበቀል የጋዛውያን ድምጽ የሆነውን ጋዜጠኛ ሳላህን አፍኖ በመውሰድ ገለውታል። ቃኢን ኸኢን ነው። አስር ጥይት ካለህ አንዱን ለወራሪ አስቀምጠህ ዘጠኙ ለከሃዲ ውሻ ተጠቀመው የሚባለው ለዚህ ነው። ምናልባትም አዲሱ የወራሪዋ ስትራቴጂ ይሆናል። ዶክተር አድሃም ከሳላህ ጋር የመጨረሻ የዋትሳፕ ልውውጡን አጋርቷል። ሳላህ በጁ የያዘው ዳቦ የአነስ እንደሆነ ሲነግረው ያየው ዶክተር አድሃም ለሳላህ ሕልሙን ነግሮት እንዲጠነቀቅ ይነግረዋል። ታዲያ የአላህ ውሳኔ ቀደምና የጽናቱ ምሳሌው ሳላህ ጃዕፈራዊ ወርቃማውን የጦፋነ ለአክሳ ሸሂዶችን ቅፍለት እንዲቀላቀል ሆነ። የጋዛ ጋዜጠኞች ማይክና ካሜራ ብቻ አልነበረም ተሸክመው የሚሮጡት። ይልቁንም ለህዝባቸው ግልጋሎት ራሳቸውን አጋርተዋል። እህል ማከፋፈልም ይሁን ቁስለኛን ለማድረስ ቶታቸውን ለብሰው አፈር ይለብሳሉ። ከህዝባቸው የተለየ የምቾት ህይወት የላቸውም። አብረዋቸው ፕላስቲክ ውስጥ ያድራሉ፣ እዛው ሸሂድ ይሆናሉ። ጋዜጠኛው ሳላህ ጃዕአፈራዊ ጦርነቱ ይጦርነቱ አብቅቷል፣ ሰላም መጣ ያለ ሄደ። ነገር ግን ለከሃዴዎች ሰላም ምን ማለት እንደሆነ አላወቁም ነበር። የመጨረሻ ታሪኩን ሲዘግብ ፈገግ ብሎ ነበር የሚንቀጠቀጥ ድም ድምጹ ከፍንዳታዎቹ ጋር ተቀላቀለ። በደሙ ተናግሮ የማይጨርሰውን ታሪክ ጻፈ። ብርሃኑ ተመልሶ እንደሚመጣ ያምን ነበር፣ አገሩ ከቅዠቱ እንደምትነቃ። ጨለማው ግን ትዕግስቱን መረጠ። አሁንም አልነጋም። ጋዜጠኛው ሳላህ ግን ሂዷል። በእጁ ካሜራ፣ በጀርባው ዱቄትን፣ በአይኑ እውነትን መቼም አትሞትም የሚል እምነትን ይዞ ሄደ። ድምጹ ግን ሁሌም በንፋስ ውስጥ ይንሾካሾካል። ሳላህ፣ ጦርነቱ አብቁቷል፣ ሰላም መጣ ያለ እሱ ግን አሸለበ።

ቪዲዮ እንዳያችሁት እንግዲህ ይህ ወንድማችን እጅግ በጣም የሚገርም ሰው ነበረ። እንግዲህ የተለያየ ጊዜ ለፓለስጤኖችም ድምጽ በመሆን የተለያየ ቦታዎች ላይ ተለያየ የሚባል ብዙ ፈተናዎችን በማሳለፍ ነበረ እንግዲህ ያሳለፈው። እንግዲህ ህይወቱን አላህ አሁንም ከሙጃሂዶች ወይም ሙጃሂዶች ይቀላቅለው የሚል ነገር ላቀርበው እወዳለሁኝ። ወደ ግዳ ቪዲዮዎችን ስናልፍ እንግዲህ ከመሞቱ በፊት ይህ ወንድማችን የቀረጸው አንድ ቪዲዮ አለ እስኪል ጋብዛችሁ ይህ ቪዲዮ ይህ ጋዜጠኛ ከመገደሉ ከጥቂት ደቂቃዎች በፊት የተቀረጸ ቪዲዮ ነው። ይህ ጋዜጠኛ ፍልስጤማዊ ሳሌህ አልጃፍራዊ የሚባል ጋዜጠኛ ሲሆን ታዲያ በትናንትናው ዕለት በጥይት ተመትቶ መገደሉንም መረጃዎች እያሳዩ ይገኛሉ። ነገር ግን አንድ ቪዲዮን ከመገደሉ በፊት አሰራጅቶ ነበርም፣ አጠር አድርጌ ቪዲዮውን ላሳያችሁ። በነገራችን ላይ ግድያው የተፈጸመው በእስራኤል ላይሆን እንደሚችል አልጀዚራን ጨምሮ የተለያዩ ሚዲያዎች ዘግበዋል። የአልጀዚራንም መረጃ አሳያችኋለሁ። ቪዲዮውን ተመልከቱት።

ጋዜጠኛ ታዲያ ይህን ቪዲዮ ከለቀቀ ከደቂቃዎች በኋላ እንግዲህ ተገሏል ማለት ነው። በነገራችን ላይ የአልጀዚራ ዘገባ እንደሚያሳየው ከሆነ ሕይወቱን ያጣው ምክንያትም የሃማስ ታጣቂዎች እንደዚህ አንድ ጎሳ ጋር በሳብራ በሚባል አካባቢ ላይ ውጊያ ካደረጉ በኋላ በዛ መሀል ተመቶ እንደሆነ ተሰምቷል። ይህ ጎሳም ታዲያ ዶግም ሐሙሽ የሚባል እዚህ ጋር የምትመለከቱትም ጎሳ መሆኑን እንግዲህ ተመልክተናል። እንዳያችሁት እንግዲህ ይህ ወንድማችን ብዙ ጊዜ ሰዓትን መሳልፈው ከትላልቅ ሰዎች ጋር ከህፃናቶች ጋር እንዲሁም እነሱን በማገዝ ለነ የነሱ ድምጽ በመሆን ነበረ። በተለይ በጋዛ ጦርነቱ በነበረችበት ሰዓት አሁንም ከሞቱ በፊት ሕፃናቶች ጋር ነበረ ያሳለፈው። ቪዲዮ እንደተመለከታችሁት እንግዲህ በጣም የዋህና ሩህሩህ የሚባል ወንድማችን ነበረ ማለት ነው። እንግዲህ አሁንም ዱዓችሁ አይለኝ ሁላችሁም ኮሜንት ላይ አላህ ጀነት ለፍቅዶቱ ነው ፍቅ እያላችሁ አድርጉለት። ወደ ቀጣይ ቪዲዮአችን እናልፋለን። እንግዲህ ቀጣይ ቪዲዮአችን ደግሞ የምናገኘው ሰላም ስምነቱ ከተፈረመ በኋላ ከጓደኞቹ ጋር ይህ ጋዜጠኛ ሲያከብር ነበር ወይም ደግሞ ደስታውን ሲገልጽ ነበር። እሱ ሊጋብዛችሁ እስኪ

ቪዲዮ እንዳያችሁት እንግዲህ ይህ ወንድማችን እጅግ በጣም ልብ ሰባሪ የሆነ ሀዘን ነው። እውነት ለመናገር ሁላችንም ወደ አላህ እንሄዳለን፣ ግን ደግሞ የሱ ብዙ ነገሮች በተለይ ደግሞ ፋለስጣይኖች ጥግ ድረስ መወጥታው ሰላም ማግኘት ነበረባቸው። እንደሱ ልፋት እንግዲህ አላህ አላለውም አላህ ዘነት አልፍ እንደሱ ነው። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ ብዙ ጊዜ እስራኤል ይሄን ወንድማችንን ለመግደል የተለያየ ጊዜ ስም ዝርዝር ውስጥ ካወጣችባቸው ወንድማችን ነበር። እስኪ ቪዲዮ ልጋብዛችሁ። ወላሂ በጣም ነው የሚያሳዝነው የአላህ ስራ ግን በጣም ነው የሚገርመው። ይህ ወጣት እስራኤል በተለያዩ አጋጣሚዎች በርካታ የግድያ ሙከራዎችን አድርጋበታለች። በዚህ ሁለት ዓመት ውስጥ በተለይ ማለት ነው ከተገዳይ ሊስቶች ውስጥ በተደጋጋሚ ተመዝግቧል። እንዲሁም የተለያየ የግድያ ሙከራዎች ተደርጎበት እስራኤል ራሱ ገድያው አለኝ ብላ በትላልቅ ሚዲያዎች ሁሉ አስነገረ። ዓይን ያልሞትኩኝም ብሎ ወቶ አሳፍሯታል። ሁለት ዓመት ከሁለት ቀን በፊት ደግሞ የፍልስጤማውያንን ድል ማለት እንችላለን። የተኩስ አቁም ስምምነቱን ከሐማስ እና እስራኤል ያደረጉትን አስመልክቶ ደስታቸውን በዚህ መልኩ ገልጸው ነበረ። ያ ሱብሓንክ። ይህ ወጣት ለፍልስጤማውያን ትልቅ መስዋዕትነት የከፈለ ወጣት ነው። በመጨረሻም ግን አላህ የወሰነው ቀን ሲደርስ በእስራኤል ተላላኪዎች፣ ከሃዲዎች ታፍኖ ተወስዶ ተገደለ። ሁለት ዓመት ሙሉ ሲደረግበት የነበረውን ግድያ አላህ አተረፈውና ዛሬ ግን ቀንህ ደርሰዋል እና ወደ እኔ ብሎ ወሰደው። የአላህ ስራ እንዴ ቪዲዮ እንዳያችሁት እንግዲህ እስራኤል በጣም ብዙ ጊዜ ለመግደል እንዲሁም ገድዩ አለሁም ብላ በሀገሯ ሚዲያ ተናገረ አራሉ ሀል ሞትኩም ያለ ጀግና ነበር። እና እንግዲህ አሁንም ትልቅ ሰውን ያጣ ነው። እውነት ለመናገር እንግዲህ አላህ ስራውን ሁሉ ይቀበለው ማለት ነው። እዚ ቀጣይ ቪዲዮዎችን ስናልፍ እንግዲህ የግብፁ ፕሬዚዳንት አብዱልፈታ ሲቲ ኢትዮጵያ ላይ ዝተዋል። እስኪ ቪዲዮ በትናንትናው እለት ኢትዮጵያ ላይ ማስፈራሪያ ያደረሱት የግብፁ ፕሬዚዳንት አብዱልፈታ አልሲሲ ከበርካታ ግብፃውያንም ከባድ የተባለ ተቃውሞ እየደረሰባቸው እንደሚገኝም እየሰማን እንገኛለን። ግብፃውያን አንድ አባባላቸውን ተጠቅመው ነው እንግዲህ አብዱልፈታ አልሲሲ ላይ ተቃውሞን እያሰሙ የሚገኙት። እዚህ ጋርም አረብኛ ማንበብ የምትችሉ እዚህ ጋር ማንበብ ትችላላችሁ። ህሉ ሲፈጭ ድምፁን ሰምተናል፣ ነገር ግን እስካሁን ድረስ ዱቄቱን አላየንም የሚል አባባልን ተጠቅመው ነው በአብዱልፈታ አልሲሲ ላይ ተቃውሟቸውን እያሰሙ ይገኙትም። ሁል ጊዜ ዛቻ፣ ሁል ጊዜ ማስ አስፈራሪያ ሁል ጊዜ እርምጃ እንወስዳለን የሚሉ ንግግሮችም በኢትዮጵያ ጉዳይ ላይ እንሰማለን። ነገር ግን ምንም አይነት ነገር ስታደርግ አይተን አንመለከትም፣ ወሬ ብቻ ነው የሚል ተቃውሞ ነው እንግዲህ በአብዱል ፈታህ አልሲሲ ላይ እየቀረበበት የሚገኘው እንግዲህ ፕሬዚዳንት። ከአባይ ግድብ ከመገንባቱ ጀምሮ ኢትዮጵያና ግብፅ ባሉበት የውጥረት ቀጠና ላይ ብዙ ነገሮችን የተናገሩ ብዙ ነገሮችን ይዛቱ ነበር ያለው። አሁን ላይ ግን ህዝቡ፣ ማህበረሰቡ የግብፅ ማህበረሰብ በዚህ ተናዱ ወይም ተሰላችቱ ፕሬዚዳንቱን እየወቀሱበት የሚገኝ ነገር ነውና እንግዲህ ይህን ተግባራቸውን አቁመው ይሁንም እኛ እንደማንበገር በሁሉ እናት ላይ ለምጣብን ጥላታችን እጅ እንደማንሰጥ እንዲገነዘቡ እናሳስባችሁ እንወዳለን ማለት ነው። ወደ ቀጣይ ቪዲዮ ስናገኝ ስናልፍ እንግዲህ ኤርሊንግ ሀላንድ እናገኛለን። እስኪ ቪዲዮ እንመልከት። ኤርሊንግ ሀማስ ትላንትና ምንድን ነው ያደረገው? ሁለት ፔናልቲ መጀመሪያ ላይ ሳተና፣ ከዛ በኋላ አትሪክ ሰራ። ኖርዌይና ቶሌት ባደረጉት የትላንትናው ምሽት ጨዋታ ላይ ኖርዌይ አምስት ለባዶ አሸንፋለች። ኤርሊንግ ሃማስ ተጫዋቾቹን አንድ ላይ ከነኳሱ ጎሉ ሲያስገባ በጣም በሚያስደስት ሁኔታ እንግዲህ፣ አንድ የኖርዌይ ደጋፊ የፋላስታይን ባንዲራ በመያዝ ሜዳውን አድምቆት ነው። ሌላኛውና የሚያስደንቀው ነገር ደግሞ ኳስ ለማየት እንግዲህ የምንጠቀምበት ክሪሲፋይ ቲቪ እስራኤልን በዚህ መልኩ ነው የገለጻት፣ የሽንት ቤት መቀመጫ አደረጋት። ከዛ በኋላ ስማውን ወደ ቶሌት ነው የተቀየረው። ቱሌትን እንግዲህ በዚህ ዓለም ዋንጫ ላይ አንመለከትም ማለት ነው። በውርደት ተሰናብቷል፣ ተሸኝቷል። እንዲሁ እናያችሁት እንግዲህ እርሊንግ ሃላንድ እንግዲህ እስራኤልን እንግዲህ ሆተል ነው የሚባለው እንግዲህ ኒክሌር ያዘነበባት እንደሚባለው ማየትም እንችላለን። ይችላል እንግዲህ ኖርዌይ ከእስራኤል ባረጉት ጨዋታ ላይ እንግዲህ ሁለት ጎሎችን መጀመሪያ በመሳት አለው ብሎ አምስት ለባዶ እንዲወጡ በማድረግ እንዲሁም እሱ ሃትሪክ በመስራት ያደረገው ትግል ነው ማለት ነው። እንዲሁም ከዘጋቡ ተያዘው ደግሞ ክሪስ ፊያ አፕ እንግዲህ ማን እንደሰራው የማን እንደሚደግፍ አየን እንግዲህ። እስራኤልን ቶይሌት ምልክት አድርጎ ቶይሌት ምስሊላት ነበረው። እነ እንትን ጥንብነች በዓለም እንግዲህ ብዙ ቦታዎች ላይ ያየናት ነው። የእሷ ስም እየጠለሸ የሚገኝበት ሰዓት ነው ማለት ነው። ስለዚህ ክሪስፓያፕ እንግዲህ በፓላስታይን ደጋፊዎች የተሰራ አፕ መሆኑን አይተናል። ከዚህ በኋላ ሙስሊሞችም እሱን እንድትጠቀሙ ልመክራችሁ ወዳለሁ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። ሀሳብ አስተያየት፣ እንደም ጥቆማ ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።